ከባድ የህይወት ፈተና የታየበት የብርቱካን ህይወት ብርቱካን ተወልዳ ያደገችው ምዕራብ ጎጃም ሲናን ወረዳ ነው ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ህይወቷ ማለፉን ትናገራለች ሚዲያ ከቃለ ምልልሱ እንደተመለከተው ብርቱካን እስከ ስምንት አመት አያቷ ጋር ካደገች በኋላ የሰው ቤት ገብታ የሰራች ትምህርቷን እየተማረች ነበር እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ?። ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ከተላ የአስራ ሁለተኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ከላይብረሪ ስትመለስ በግቢው ትረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተብስ ነበር ቶሎ አምልጡ በማለት እዚህ መኪና ግቡ ብሎ ይዞን ጫካ ገቡ፣ ብላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለውን ጫካ አስቀምጡን። በጣም የመከራ ጊዜ ነበር። የምበላ የምጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜ ወደ አመት ከስድስት ወር ተቆጠረ። አሁን ስራችንን እንጀምር በማለት ሁላችንን ልብስ አስወልቆ አሰልፉን። እኔ ስድስተኛ ነበርኩ። እየተፈራረቁ ነበር የምደፍሩን። ከዛ በኋላ ሰውነቴ ደንዝዟል። በፌሮ ይወጉት ነበር ብላለች። በስድስተኛ ቀኔ ስነቃ ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላ በማርገዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ መደገፍ ህይወቷ ድጋሜ እንድለመለም ተስፋ እንድኖራት ትፈልጋለች። ከኢቢኤስ ጋር በነበራት ቆይታ እጅግ አሳዛኝ የህይወት ውጣ ውረዷን ያሳለፈችበትን መከራ፣ አሁን ያለችበትን ሁኔታ በማስመልከት እጅግ አሳዛኝ እንደሆነ የገለጸችበት የበርካታ ኢትዮጵያውያንን ልብ እንደነካ ጭምርም ነው። እጅግ አሳዛኝ ነው። በተለይ የሴት ልጅ መከራ እጅግ ያሳዝናል፣ ልብም ይነካል። ሚኪ ነኝ፣ አብሬያቸው ቆየሁት። ከሚኪታ ቦሬንፎ ሚኪታ ቦሬንፎን ለወቅታዊና ታማኒ እንዲሁም ሚዛናዊ መረጃ ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩልኝ።